አንዳንድ ሰዎች አቶ ገዱ ሰሞኑን የሰጡትን ቃለ ምልስ ምንም አላልኩም፣ ባለፈው ብያለሁ። በግሌም ለራሴን ጭምር አንዳንዴ የሆነ የሆነ ነገር መንፈስ መንፈስ ልበለው እንትን ብሎኝ ወደ ተቃውሞ ሄጄ እንዲህ ራሴን አስገምቼ ወደማይሆን ነገር እስከምገባ እግዚአብሔር ክበመውጫ ይስጠኝ ብዬ ነው የምለምነው። ከምር ነው የምለምነው። የሰው ልጅ ምን እንደሚገጥመው እኮ አይታወቅም። በቃ ውጤ እንዴ ምክንያቱም አንዳንዴ የሚሆኑ ነገሮችን ሳይ እንዲህ ሰው እንደዚህ ይሆናሉ ይላሉ። በቃ እኮ አልተስማማም፣ ምን አላልክ ምናምን፣ ወጥተህ ውጭ ዝም ማለት እኮ ትልቅ ነገር ነው ለአቶ ገዱ ለዶክተር ለማ የተለየ እንትን አለኝ ለመናገር ዛሬ በተለያየ መንገድ የራሳቸው ኩርፊያ ምናምን ቢኖርም ኢትዮጵያ ውስጥ ያንን በጣም አደገኛ ሁኔታ ለመለወጥ ሚና የተጫወቱ ሰዎች ናቸው። ከዛ በኋላ የራሳቸው የስልጣን ሁን የምናምን ሆ ችግር ችግሮ ተፈጥረው ከሂደቱ ወጥተዋል። ያንን በዛው ሂደቱ ስላላቸው ነገር ሁሌም አክብሮት አለኝ። ግን እነሱም ደግሞ ስማቸውን አሁን ዶክተር ለማ በዚህ ነገር ምንም ነገር የለም አርፈው እንትን ውስጥ ያሉት። እንደውም አንዳንድ ወገኖች ዝም ብሎ አሁን ባለፈው ዶክተር ለማን በምንድን ነው በእንትን በኢንተርፖል ነው በምናምን ሊያስይዟቸው ተረት የሚሆነ ነገር ላ በየትኛው መንገድ ስንሰማ የሌለ ነገር ነው። አውቀው የራሳቸው አጀንዳዊ በሸኔ በኩል ያሉት ነገር እንትን ሲል፣ አሁን ደግሞ በዚህ በኩል የሚል ነገር ምናልባት የሆነ እንቅስቃሴ ሊያደርጉ ይችላሉ። ምንም ማንም ሰው የሰው ልጅ ሊያኮርፍ ይችላል። የሰው ልጅ እንትን ሊል ይችላል። ይህ የራሳቸው ምክንያት ይኖራል። ግን በኢንተርፖልና የሚባሉት ተረት መሆኑን አረጋግጫለሁ። ትልቅ አስተዋጽኦ አድርገዋል። ዛሬ ያተወገዱ ያንን በራሳቸው ላይ እንትን እያሉ ነውና፣ ያ የተፈጠረውን ነገር ሁሉ ወደ መጸጸት ለመሄድ ይሞክራሉ። ይህን ነገር እንደው ቶሎ ብሎ እንደው እግዚአብሔር ከዚህ ሁኔታ ውስጥ የሆነ መውጫ ስልስጠኝ ብለው እንትን ቢሉ ጥሩ ነው። ወይም ለኢኮኖሚ እድገቱ ብለው እኮ ሊናገሩም ሲሞክሩ አየ ያን የተናገሩትን አማራ ክልል ምክር ቤት መጨረሻ እንትኖች ላይ ሲነሱ የነበሩ ነገሮችን በአማራ ክልል ቴሌቪዥን ላይ የነበሩ ሁኔታዎችን ሲኦል አልነበረ? እንዲ ያንን ሲኦል አሁን ስልጣን ላይ ካለው መንግሥት ጋር ወይ ደግሞ ከጠቅላይ ሚኒስትሩ ጋር በግለት ጥረቅራኔ ሰው ለምን እንትን ይላል? ወይ ደግሞ ውሎ በጣም መጥፎ ነው ብዬ ነው ማለት ነው። ትልቅ ስራ ሰርተዋል። እዛ ጋር በቃ ዛሬ ልዩነት ፈጥራችኋል። ልዩነት የፈጠራችሁት በብሄር በምናም ጉዳይ እንዳልሆነ በእርግጠኝነት መናገር ይቻላል። እርሶም ሌሎቻችሁም ይሄ ነው የሚባል የአማራ ህዝብ ላይ ደረሰ ምና የምትሉት ነገር ብታነሷችሁ ትዝብት ውስጥ የሚያስገባው ነገር የአማራ ክልል ጦርነት ሆን ተብሎ መንግስት አማራን ለማዳከም የከፈተው ነው ያኔ እኮ እዛ ገና ጦርነቱ ሲነሳ እኮ ያሉት ነገር እኮ አለ ገና የነፋን ነው ምናምን። ደሴ ላይ ዘረፋ የፈጸሙ ሰዎች አሉ። ዛሬ ነፃ አውጭ ነን የሚሉት ቲፔልፍ ከደሴ ከተማ ተመቶ ከወጣ በኋላ ደሴ ከተማ ገብቶና አካባቢው ለማን ነው ዘረፋ ያካሄደው? ዛሬ ነፃ አውጭ ነን የሚሉ ሰዎች አሉ። ይህን በቅርብ የሚያውቁት ነው። ይልቅ በቃ የሆነ መንገድ ከሰዓትክ በኋላ ከመጠን በላይ መንደርደር ነው እያየሁት ያለሁት ወደ ሀዲዱ ወደ ምናምኑ ለመግባት መሞከር አይታይም። ይልቁ ነው በመንግስትም በኩል እንደነዚያ ያሉ ሰዎች አስተዋጽኦ ምናምን ስለ ነበራቸው ከአስተዋጽኦቸው አንጻር ስደትን ከባድ ነው ወደድንም ጠላንም እንኳን በነሱ የዕድሜ ኃላፊነት ደረጃ መቆየትም ነገር ምናምን በዛ ውስጥ ላለፈ ሰው ቀርቶ በየትኛው ሁኔታው ስላለ በስደት ውስጥ ከባድ ጊዜ ነው። ደግሞ ስደት ከባድ የሚያደርገው ዝም ብዬ ሳይ በዙሪያቸው የሚገጥሟቸውን ሰዎች ሳይ አዝናለሁ። በጣም የሰከኑ ሰው ናቸው። በብዙ መልኩ ሳይ ግን አሁን ወደ ሌላ ነገር ቢሄዱ በፍጹም ሊመጥኗቸው የማይችሉ ግራ ቀኝ ማየት የሚሳናቸው ሰዎች ምናምን ጋር እንዴት አይነት ከባድ ጊዜ እንደሚያሳልፉ ዝም ብዬ እረዳለሁ። በዚህ ላይ ራሳቸውን ላለባቸው ትልቅ ቦታ ውስጥ ነበሩ። ያንን ትልቅ ቦታ አጥተዋል። ግን አንድ ነገር የፈሰሰ ውሃ መልሶ አይታፈስም የሚባለው ነገር እንደጠበቀ ሆኖ ግን ደግሞ ሀገር ውስጥ ገብተው በሰላም በተለያየ መንገድ ለሀገር አስተዋጽኦ እያደረጉ መቀጠል የሚችሉበት ዛሬ በማናቸው መንገድ ያን ለውጥ ሚና በመጫወታቸው ከምንም በላይ ሊኮሩበት የሚገባ ነገር ቢኖር ዛሬ የሚታየው ነገር ነው። እጅግ አደገኛውን ኢትዮጵያ ላይ የተደቀኑ ፈተናዎችን የቀለበሰ መንግስት ነው። ልማት ምን እንደሆነ ውሃ ማቆር እንዳልሆነ፣ ውሃ ማቆር የሚባል ዜና ነበር ስንሰማ የነበረው እርሳቸውም የአማራ ክልል ፕሬዚዳንት በነበሩበት ሌላው ምናምን በነበረበት ስለ ውሃ ማቆር ነበር ዜና ጎተራ ላይ የተሰራ አንድ ኮንፊውዥን ሮድ ሁላችን የሚያስገርመን፣ በወቅቱ እሷ ነች እኮ። አንድ ወቅት የምርጫ ቅስቀሳ ላይ የተለጠፈችው ሀያ ሰባት ዓመት ተረጋግቶ በሰላም ኮሽታ በሌለበት ኮሽታ በሌለበት የተወሰነ ኢትዮ ኤርትራ ጦርነት፣ የሁለት ዓመት የሶስት ዓመት ጦርነቶች፣ ከዛ ውጭ ኮሽታ በሌለበት ሽመራ የነበረ ቡድን ነው የሚውልበት እንጂ የሚያድርበት ቤት ስላልሆነ ስለማያሳስበው፣ በሌላም በኩል ደግሞ ሌቦች ስለሆኑ ቪዥን ስለሌላቸው ዘላለማዊ ራሳቸውን አድርገው ስለሚወስዱ ታሪክ ላይ ደማቅ አሻራን ጥሎ ከማለፍ በማለት ምን ማድረግ እንደሚቻል ስለማይገነዘቡ በሌብነት ላይ በማተኮራቸው 27 ዓመት ተዘፈዘፉብን። ዛሬ ላይ የምናየውን ስናይ በእርግጠኝነት በድፍረት የምንናገረው በዚህ ቤተረሳ ነው። በግሌ በፊትም ራሱ የደርግ መንግስት ቢቀጥል ኖሮ ላለ ሁሌ ዘመን በተለወጠበት ያ ሁሉ ሀብት በፈሰሰበት ሁኔታ ውስጥ የደርግ መንግስት ቢቀጥል ኖሮ እንኳን አምባገንኑ የደርግ መንግስት ነው የምለው ኢትዮጵያ በልማት ትልቅ ትርጉም ያላት ሀገር ትሆን ነበር ብዬ ሁሌ የምናገረው ነገር ነው። አርካይቭ ውስጥ ማንም ሰው ገብቶ ላይ ይችላል። ምክንያቱም የሚመጣውን ሀብት በዓመት ውስጥ በእርዳታ በብድር የሚመጣውን ሀብት ዳታውን ከኦኢሲዲ እያየው ነበር። በዓመት በአንድ ዓመት ከዓለም አቀፍ ለጋሾች ምናምን በእርዳታ የመጣው ገንዘብ አንዳንዴ የደርግን የ17 ዓመት በጀት ይበልጣል፣ ብለን በድፍረት የምንናገርበት ሁኔታ ነበር። በአንስ አንደኛውን አወዳደሬ ያሉ የ የአስር ዓመቱን የደርግን ከ2011 ና 12 ጋር አወዳደሬ የደርግ የአስር ዓመት ቲፕ ኤሌፍ አስራ አንድ እንደዚህ አካባቢ ያገኘው ከደርግ የአስር ዓመት አጠቃላይ ገቢ ይበልጥ ነበር። ጥሩ ዘመን በሰላም ዘመን እርዳታ በከፍታ ደረጃ በሚጎርፍበት ዘመን ስልጣን ላይ ወጥቶ ወደፊት ሀገር ማራመድ ሲችሉ በቀነጭር ሀሳብ ሀገር አቀንጭረው የሄዱ ሰዎች ናቸው። በዛ ሂደት ውስጥ ያንን ለመለወጥ አቶ ገዱና ሌሎች ባደረጉት ነገር መርካት መደሰት ነው ያለባቸው። ስርዓቱን አገልግለዋል። ስርዓቱን ለመለወጥ ደግሞ ትልቅ ሚና ተጫውተዋል። ያንን ሁሉ የቀደመ እንትናቸውን ትርጉም ባለ ሁኔታ ሰርዘውታል። ውስጥ ሆኖ ሰዎች በተለያየ መንገድ አንድ ቀን እያሉ እያደቡ ስራ ሊሰሩ ይችላሉ። በተለያየ መንገድ ደግሞ ባለችውም ቀዳዳ ቢሆን አስተዋጽኦ ላድርግ ህብረተሰብ ያነጥቀም ብሎ የሚሰሩ ሰዎችም እንዳሉ አውቃለሁ። ከራሱ በላይ ደግሞ ህልምትን የሌለው ሌባም ደግሞ በየትኛውም ሁኔታ ከማንም ጋር ደግሞ መስራት አለብኝ ብሎ የሚሰራም እንዳለ ይታወቃል። ስለዚህ ለውጡን ያመጡት ሰዎች ከያኔ ከጭብጨባው ጊዜ ይልቅ ለውጡ ዛሬ የሚዳሰስ የሚጨበጥ ነገር ስለሆነ የሚታይ ነገር ስለሆነ በዛ መርካትና መኩራት ነው ያለባቸው። ምናልባት ለውጡ በመጣበት ወቅት ከዛ ቀደም የነበረው የፖለቲካ አስተዳደር በቡድን እያሰበ ስለሚሰራ ጠቅላይ ሚኒስትሩ በዛ አይነት በኩል ላይ ክፍተት ፈጥረው ሊሆን ይችላል። ግን እስታቸው ጭንቅላታቸው ውስጥ ያሉት የያዙትን ወደ መሬት ለመለወጥ ከሚያስቡት ነገር ጋር ደግሞ ያው አንዳንዴ ኮሚቴ ጥሩ ቢሆንም ኮሚቴ ደግሞ አንዳንዴ ፍየልን ግመል ያደርጋል፣ ቅርጻ አልባ ያደርጋል። እንደገና ደግሞ እንደዚህ አይነት የለውጥ እንቅስቃሴ እኛ ጀነራል ሳሞራ እና ጌታቸው ስፋን ከስልጣን ለማውረድ የተሄደበት ፍጥረት የጠቅላይ ሚኒስትሩ የግል ውሳኔ ባይሆን ኖሮ በምክክር ቢሆን ኖሮ ያንን ማድረግ በጣም ከባድ ነበር። ያንን ባያደርጉ ኖሮ ደግሞ ሂደቱ የመቀልበስ አደጋ ነበረው። ጠቅላይ ሚኒስትሩ እርካብና መንበርን ጽፈው ጨርሰው ምን ማድረግ እንዳለባቸው ወስነው የመጡ ሰው ናቸው። ያንን አብረው መጥተው በቡድን አለመወሰኑ በቅሬታ ሊያስነሳ ይችላል። ግን የሚታየው የሚዳሰሰው፣ የሚጨበጠው እውነታ ደግሞ የእነሱም ባለቤት ባለድርሻ ስለሆኑ ሊኮሩበት ሊደሰቱበት የሚገባ ነው። ከዛ ውጭ የሚወራው ተረት ነው። ትዝብት ላይ የሚጥል ነገር ነው። በክብር የራስን መውጫ እንትን ማለት ጥሩ ነው። በመንግስትም በኩል ለተለይ ለተለያየ መንገድ እንደዚህ ለተለያየ መንገድ ወጥ ያሉ ሰዎችን ሰዎች ምን ተፍረት ሊይዛቸው ይችላል፣ ይሉኝታ ምናምኖች ይኖራሉ። ስለዚህ ዝም ብሎ በሆነ መንገድ ቢያንስ ሀገራቸው ገብቶ በሰላም እንዲኖሩ ክብ እንትን ቢያደርግ ጥሩ ነው ብያምናለሁ። መልክተኛ ቢልክ መንግስት መደገፍ የለባቸው መንግስትን መቃወም ይችላሉ ግን ከሀይል ከምናም በመለሰ አገር ቤት ገብቶ ያንን አይነት እንትን እንዲያደርጉ እድሉን ቢሰጣቸው በተለይ እንደዚህ አስተዋጽኦ ያላቸው ሰዎችን እንትን ቢያደግ ይጠቅመን ብያም ነው።